ኑ የቀልብ ህክምና ውሰዱ። ያው ኡስታዝ የቀልብ ህክምና እየሰጡን ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ የዶክተር ሙቃድ ቤተሰቦች እንደምን አላችሁ? ደህና ደና ናችሁ? አልሐምዱሊላህ እኔ ጋ ሁሉ ሰላም ሁሉ መልካም ነው። ረመዳን አለቀ። ከረመዳን በኋላ እንዴት ናችሁ? የረመዳን ድካም አልቋል ወይስ እንዴት ነው ለቋችሁ? አልሁላችሁ ነው እኔ ጋር አልሐምዱሊላህ ሁሉ ሰላም ነው። አንድ ሰው ወላሂ ብሎ በውሸት ከማለ ምን ማድረግ አለበት የሚለውን ከኡስታዛችን አንደበት ስሙና ታግብሩ ማለት ነው። አንድ ሰው ወላሂ ብሎ ከዋሸ በተከታታይ ነው መጾም ያለበት ሶስት ቀኑን፣ ወይስ በተመቸው ሰዓትም መጾም ይችላል ንያ አድርጎ የሚል ጥያቄ። ወላሂ ተብሎ በውሸት መማል አይቻልም። ከባድ ወንጀል ነው። አጥፊ ወንጀል ነው። ያወቁ በውሸት ወላሂ ብለው የማሉበትን ነገር ከፋራም አያስተካክለውም። ወላሂ ብለው የማሉትን በጾም ምስኪን በመመገብ ማስተካከል የሚቻለው የውሸት ካልሆነ ነው። ወላሂ አልመጣም ተብሎ ወደ አንድ ዘመድ ቤት ላለመሄድ ዝምድናን ለመቁረጥ ከማሉ ይሄን መሀላ አፍርሶ አስር ምስኪን አብልቶ ወይም አስር ምስኪን አልብሶ ይህም ማድረግ ካልቻሉ ሦስት ቀን ተጾመው ወደ ዘመድ ቤት መሄድ ይቻላል። መደረግ የሌለበትን ሊያደርጉ ወይም መደረግ ያለበትን ነገር ላያደርጉ ከማሉ ነው መሀላውን በከፋራ ማስተካከል የሚቻለው እንጂ ያልሆነውን ነገር ወላ ሆነዋል ብለው እያወቁ በውሸት ከማሉ ይሄ አልየሚነል ገሙስ ነው የሚባለው። ከፋራ መጾም፣ ማብላት፣ ማልበስ የሚያብሰው አይደለም፣ ጀሃነም ላይ የሚነክር ነው። መዋሸቱ ሳያንስ ጭራሽ ውሸት ላይ የተከበረውን የአላህን ስም ጠርቶ መማል የቀልብ መድረቅ፣ የኢማን መሳሳት፣ የጅህልና ምልክት ነው። ስለዚህ ለዚህ የሚያስፈልገው ተውበት ነው። ከተውበት ጋርስ ከተውበት በተጨማሪ ይሄን ለምን አደረግኩ ብሎ ከመጸጸት፣ ሁለተኛ አላደርግም ብሎ ለአላህ ቃል ከመግባት ከመታቀብ ጋር ከፋራ ያስፈልጋል? አያስፈልግም። ከፋራ የሚያስፈልገው የምግብ የሚሆን የጾም ከፋራ የሚያስፈልገው የሚጠቅመው በውሸት ወላሂ ላሉለት አይነት መሀላ ሳይሆን የተለመዱ ወላ አላደርግም፣ ወላ አልመጣም፣ ወላ አልሰጥህም ያሉትን ለመስጠት፣ ለመሄድ፣ ለማድረግ ማሀላ ማፍረስ ከፈለጉ ነው እንጂ በውሸት የተማለ መሀላ ጀዛው እሳት ነው። ተውበት ካደረጉ አላህ ተባረከ ወተዓላ ሊምር ይችላል። ተሰስቶ ሁለተኛ ይህን አላደርግም ብሎ የአላህን ራህመት መጠበቅ ነው። ሆኖም ግን እንደ ተጨማሪ የአላህን ምሕረት ማግኛ ተደርጎ ከፋራ ማውጣቱ በላጭ ነው። ታዲያ ለውሸት ወላ የተባለበትም ይሁን ለውሸት ሳይሆን ከውሸት ውጭ ይላሉ ነገሮች መደረግ የሌለበትን ሊያደርጉ መተው የሌለበትን ሊተው ከማሉ መሀላን አፍርሶ ከፋራ አውጥቶ ያን አላደርግም ያሉትን ማድረጉ። ለምሳሌ ወላሂ አንቺ ጋር አልመጣም፣ ወላሂ አንተ ጋር አልሄድም፣ አልመጣም ያሉ ዝምድና ለመቁረጥ የማሉትን መሀላ ከፋራውን ማውጣት ከተፈለገ ቀጥታ ወደ ሶስት ቀን መጾም አይደለም የሚካሄደው። አስር ምስኪን ማብላት፣ አንድ ጊዜ ምሳ ወይ እራት አትግቦ ማብላት፣ አሊያ ደግሞ አስር ምስኪን ለሶላት የሚሆን ልብስ ማልበስ። ይሄ ነው የሚቀድመው አቅም ያለው ሰው ይህን የማድረግ አቅም ያለው አንድ ሰው ቢጾም ከፋራውን አውጥቷል አይባልም። ጾም የመጨረሻ አቅም ለሌለው ሰው መሐላም ይታበስበት ነው። የመሐላ ከፋራ የሚሆነው አቅም ለሌለው ሰው የማብላት የማልበስ አቅም ያለ ወደ ሶስት ቀን ጾም አይካሄድም። አቅም የሌለው ሰው የማብላትም ይሁን የማልበስ አቅም የሌለው ሰው ሲጾም ከፈለገ አከታትሎ መጾም ይችላል። ከፈለገ እያረፈ ሶስቱን ቀን በተለያየ ጊዜ መጾም ይችላል። በላጩ አከታትሎ